እግዚአብሔርን መፍራት የለም። ወንድ ሆኖ ከሴት የሚበላ ምናቸው ምክንያትም ማታጡ ኤቭሪ ታይም ምክንያትም አታጡ። ሌቦች ደኛናት እህቴ ናት ብላችሁ ብትሰጡ ገንዘባችሁን ሊመጠምጡ ሲታገሉ፣ እረ በዚህ ምድር ላይ ቂጡን ምንም ነገር መጣፊያ የሌለው አስጠግታችሁ ብትረዱት ገንዘባችሁ ግጦ ለመጥፋት በቃ ምን የኔ ገንዘብ ያልበላ ሰው አለ? ብደርድሬ ብጽፈው ብጽፈው ብጽፈው እኮ እግዚአብሔርን አንድ ቀን ሲነሳብኝ ግን ሁሉንም በመደዳጠብ ገልብጬ ፎቷቸውን አውጥቼ ኪዳነ ምሕረት ምስክሬ ናት። ምን ሰው ሁሉ ሰው እንዳላምና በምድር ላይ ማንንም እንዳላምን አደረጉ። ማንንም የሰው ገንዘብ ለመብላት መጣጣር የጓደኛ ገንዘብ ዴ ዶን ኬር ከችግር አውጥተው ዴ ዶን ኬር ለችግሩ አልቅሶ ለምነው ወስደው በግር የሚመለስ አልቅሳችሁም ይሰጡ አልቅሳችሁም አይሰጡ። ኧረ ተው የለኝም እንዲህ ብለህ ሰጥቼ አይ ምክንያት የማያጡ ሁለት አመት ሙሉ ደግሞ ምክንያት የማያጡ አሉ። እኔን አያርገኝ በቃኝ። ሌባ ቀማኛ፣ የሰው ብር የምትወዱ እግዚአብሔር መድኃኔዓለም እንደተንከራተታችሁ ያስቀራችሁ እግዚአብሔር መድኃኔዓለም። እኔም የሰው ገንዘብ ካለብኝ እንደዛው ምድር ላይ ያለ እዚህ ለንደን ያላችሁ፣ አዲስ አበባ ያላችሁ፣ የኔም ብር የበላችሁ ጋ የሆንባችሁ ድንጋይ እስከሚሆንባችሁ ድረስ እግዚአብሔርን የጊዜ ጉዳይ ነው። ታይታ ብዬ ነው። ዘመዳይ ቀረ አስጥቼ አስጥቼ ነው ሚዲያ ላይ መለቃችሁ። አባት ከበላችሁት ላይ ድፍን አለማውቆ ሌባ መሆናችሁ ታውቆ ነው እንጂ ዝም ብሎ መብላት የሰው ገንዘብ አይቻልም። እግዚአብሔርን ድፍን አለማውቁ ፎቶችሁን ከራሴ ጋ የተነሳችሁት ደግሞ ሁላችሁም አላችሁ ከእኔ ጋ የተነሳችሁትን ፎቶ ለጥፌ እንዴት እንደተገናኘን በየህይወት ታሪካችሁ እንዴት ዝምድና ከኔ ጋ ያለ ጓደኝነታችሁ የት ድረስ እንደሆነ እንዴት አታላችሁ ከኔ ብር እንደተቀበላችሁ አሁን ደግሞ አምጡ ስላችሁ የምትዋሹትን ጠቅላላ አውጥቼ ሚዲያ ላይ እንዴት እንደምዘረግፈው። ይሄ ትልካሻ ማለ ያኔ ሱቁን የዘጋሁት ተልከሻ ቂቤ ተበድሮ ይጠፋ፣ ሚጥሚጣ ተበድሮ ይጠፋ፣ ምናምን የተልካሻ ማሊያ ገዝቶ ሚዲየም፣ አሁን ለአርጅ ነኝ፣ ጠበበኝ መልሽልኝ፣ ብሩ የለኝም ያለ አረ በስንት ጉድ ነው እኮ! ዘርዝር ጽፌ ወረቀቱን እኮ ሳነበው እኮ ትዝ ብሎኝ እኮ ተልካሻ ወንድ ወንድ ቂቤ ግማሽ ኪሎ ቂቤ ተበድሮ ይጠፋል። አሁን ብድሩን ሳየው አረ በስ ለየትኛው እድሜ ነው በዚህ መልኩ መልከስከስ? አረ እኔስ ኑሮ መረረኝ በእናንተ የተነሳል ስም ይጠቀሱ። በጅምላ ጨፍጭፊን። ምን ነው ብሬም በልተሃል፣ እንደ ደብረጽዮን ደብረጽዮንም አለበት። የደብረ የደብረጽዮን ፕሮፋይል አድርገኝ። የኔ አል አተበድራል። እንደ ደብረጽዮን ሶፋር አልተበደረኝም። አንተ ተበድረሃል። ስማቸውን ዘርዝሪ። ምን ነው በልተሃል እንዴ! እኔም ብር አይደብርም። የደብረ የደብረጽዮን ፎቶ አድርገህ ተው እንጂ ሮሚ ጎረቤቴ ይቺ ጠጋ ጠጋ ዕቃ ለማንሳት ነው ጎረቤቴ፣ ብለመጣ ልጅ እኮ ነው የምትመሲው። ኧረ እባክህ ና፣ ጡጡ አጥባኛ ልጅ መሰልኩ፣ አባብለሽ ልትቀረጭፊ። የለም በቆርኪ አይደለም እንግዜ ያደረኩት በዳይመንድ ነው። በሁለት ግራም ወርቅ የታለልኩ ሴት ምናምን አይደለሁም። ዳይመንድ ተደርጎ ቤቴ ተብሎ ስም ወጥቶልኝ ነው ያየው። ሰርግ የጊዜ ጉዳይ ነው፣ ሰርጉ ይቀጥላል። አ ወፍር ያለው እግዚአብሔር መወፈርስ፣ ወፍር ያለው ወይ፣ ኢትዮጵያ ሄጄ ጠቅጥቀው ጠቅጥቀው ጠቅጥቀው፣ ኢትዮጵያ የወፈርኩት እስካሁን አልወረደም። ወፍር ያለው እውነት ነው፣ መወፈር ወፍር ያለው በጣም ወፍሬ ያለው ምን ላድርግ? ይኸው የትግሬ ባላግ ብቼ ብይ ነው ይጠቀጥቅብኛል። ሰውጣ ስገባ ገልቦ ምን ሊያደረገኝ እንደሆነ አዶን። ምሳ በላለው እሱ ሲመጣ ግዴታ ያስበላኛል። ከሱ ጋር መብላት አለብኝ። ከዛ እንደ መንግስት እርሻ እየሰፋው መጣ። ሮሚ የማንቼን ማሊያ በዱቤ ጭራሽ የማንቼን ማሊያ በዱቤ ደና ውጤት እንዳላችሁ አስራ አምስት ነው አስራ ስድስት ነንበር ላይ እናንተ ሆናችሁ። እንደም የእናንተ ማሊያ ውድ ነው መሸጥ ያለበት። ለክስክሶች ደግሞ እንትን ምን ማዘር ትሬዛ መሰልኩ ቲሸርትን በነፃ ልስጣችሁ። የቀራችሁ ሱኮ ነው፣ ቲሸርት በነፃ የእናንተ ማሊያ ዳይቦ ዝርያ ዝርያ ዳይቦ ማይ ብራዘር ማይ ብራዘር ፍሮ ማናዘር ፋዘር ትላለህ። ዲቦ በአንተ ቀልድ የለም። የተጣሉ ካሉ ወደ እኔ ላክ። ዮኒ ማኛን አይታችሁታል? ቪዲዮ የሰራው ለንትና አሁን ደግሞ ሰሞኑን ሀብታም አይቷል፣ ሳቢ ሊያገኝ ለንትና። አትንኩት። ሳቢ እኮ ፈልጎ እኮ ነው እንጂ ቪዲዮ ስራ ቢባል አይሰራም። ሳቢ ስላየለ ሰው በሚሊዮን ሲሰጣየች እና ዮኒ ማኛ ማነው ጥሩልኝማ። አንድ ጎጃሜ አግኝቷል ገንዘብ ይሰጠኛል ብሎ እኮ ነው መዳን ያለ ምን ለሱ ተቆርቁሮ ስራ ላጣ የሆን ማኛ እንዲ ብዝዘቀዘቅ ሰው ምንም አይመስለውም። ይችን ስላየ አትንኩት፣ እሱን ምናምን ምናምን እና በቃ እሱን የሚነካ ሰው እንዲህ እንትናና እንትናን ሲመጡ አለ። ማን ነው የፈረደበት ደግሞ አለ፣ ወልደ ጎርጊስ። አዎ ወልደ ጎርጊስ አትንኩት እንትናንም እኔ ወደዳችሁም ጠላችሁም እንዲህ ነው የተሰማኝ። ሰውየው መነካት የለበትም። የስ ባጎረስኩ ጉንጄን ተነከሱ። የፈለገውን የመስጠት መብት አለው። የሆኒ ማኛ ግን ስታቃጥር ቪዲዮ ሰራች፣ ሳቢ እንዲገፈጠርላት ነው ዳይቦ ጀንዳ ከስሩ እዚህ ቲክታክ ላይ ዶን ጊቭ ኤኒ ዋን ዩር ጊፍት ፊኒሽ ዩር መኒ

ሁሉሽም የተመሰጥሹ በኔ እንግሊዘኛ ጠቅላላ ሮሚ፣ በድንግል ቺክ ፈልግልኝ። የኛ ቅድስት ድንግል ማርያም የጌታችን እናት ያንተ መቀለደን ለቺክ ብለ በማርያም ቺክ ፈልግልን። በራስ ስም አልከፈለክ። እመቤቴ ቅድስት ድንግል ማርያም ያንተ ቺክ አፈላላጊ ናት እንዴ? ቺክ ፈልግልኝ ይላል እንዴ? ቼክ ነው ቺክ ነው የፈለከው እንዴ? አረጋጋው እንጂ ሽኬት ይገኛል። ችክ እኮ ለመጀመር እነዚህ እርዳታ የጀመርነውን እንጨርስና እኛ ምስት ረሱስ እኮ ነው ያለ ነው። የመጣውን እርዳታ እንጨርስና እኛ ማጋባቱንም እንጀምረው። እያጋቡ እያፋቱ እየለቀቋቸው ነው፣ እና ጋባም ሀርባር ህልምን እንፈታለን። ስንት ነገር እቅዳለን ግን ይሄ እንትኑ ሊያልቅ አልቻለም። ሮሚ ሰርጉ ቀረ። የት ነው የሚቀረው? ሰርጉማ ኦን እንደሆነ ነው። ልጄም ሆስፒታል ሆልድ እንደሆነ ነው። ሰርጉም እንዳለ ነው። ለምን ይቀራል? ምንም ያስቀረው ነገር መጣ። ሰርጉም ይደገሳል፣ እንትኑም አይቀራም። ሰርጉ በየትኛው ይሁን የሚለው ላይ ነው። ክርስትና ሌሊት እንጂ አንቺ ለንደን መተሽ

እንደዛም እያሰብኩበት ነው። ዋናው ቬሎ መልበሴ እና ከባሌ ጋር ዘንጠን የሆነ ሰርግ ላይ ፏፏ ማለት ነው። በኑሮ ውድነት ለዚህ ፒፕል አብልቻ። አሁን ለነገሩ በራሳችሁ መግቢያ አለው ለካ፣ በራሳችሁ ገንዘብ ነው። በኒያት በሉ። ምን አገባኝ፣ ሰርጉን የሚያቀናብር ምናምን አድርጌ ያ ሰርጉ ጋር ለምን ይቀራል? በራሳችሁ ገንዘብ እኮ ነው። በእኔ ገንዘብ መስሏችሁ ነው እንዴ? ሰርጉ ይቅር። ኑሮ ተወዷል፣ ምናምን መግቢያ አለው መግቢያ አለው አምሳ ፓውንድ እስከ መቶ በዛም በጣም በዛ እያለ ብዙ ሰው እያለቀሰ ስለሆነ እኔ እኮ አምሳው ለመቅዶኒያ ሀምሳው ለእኔ ነው፣ ለመቅዶኒያ ለመርዳት ሀሳብ ስለነበረኝ ነው። አይ ካላችሁ አምሳ ፓውንድ ይደረጋል። አምሳ ፓውንድ ይሆናል ሰርጉ። ነፃ ሰርግ አለ። እኔ ሮማን ዝም ብዬ ጠርቼ እኔ በደገስኩት ገብታ አሸ ወይና ወይ አሸ ወይና እሸው እሸው ኖ ኖ ኖ ኖ። እንደሱ አይነት ሰርግ ቀረ። እሱ ቂሎች ሰብስበ ያሉት የለም ሬ ባረገው ሰርግ ደዛለው። እንግድናሽን በስንት ዓመተ ምሕረት ነው ያጣሹ? ደስ ይላል። የትኛውን